ሰላም ነው የንታ ደህና እንዴት አደራችሁ ደህና ሰላም አደራችሁ ደህና ሰላም ናችሁ ደህና ናችሁ ደህና እንደት ነው ሰላም አደራችሁ እንደት ነው ኧረ ተውጥ ተውጥ ተውጥ ተውጥ ልጆች ኧረ ተውጥ ደህና ናችሁ ደህና ሰላም ነው የንታ ሰላም ነው ደህና ሰላም ነው እግዚአብሔር ይመስገን ወንድም ነው ባልንጀራዬ ነው ባልንጀራ ነው ባልንጀራዬ ነው ባልንጀራ ባልንጀራ ባልንጀራን እንደራሱ ውደድ ይላል ይመልሳል። ከዚህ ምራፍ ላይ እያለው የመጣችሁ ከዚህ ምራፍ ላይ ባለንጀራህን እንደራስ ውደድ ይላል። ውደድ ከሚለው ላይ መጣ ደረሳችሁ። ባለንጀርነት በጣም ገራሚ ነው። ባለንጀርነት እኮ ድንቅ። ክርስቶስ ካሰመረባችሁ ትልቁ ነገር ባለንጀራህን እንደራስ ውደድ በቂ ነው። ይህ ሁሉ ዝክንትል አይሆንም። ባለንጀራህን እንደራስ ውደድ። ይህንታ በጣም ግን ተገረሙ። በጣም ተደነቁ። ባልንጀራ ግን ምንድነው? ባለንጀርነት እኮ ባልንጀራ ማለት እኮ የባልንጀራን ችግር ባልንጀርነት ቀዳደውን አይቶ መድፈን፣ ጎዶሎን መሙላት፣ ሰባረውን መጠገን ማለት ነው። ባለንጀርነት ክርስቶስ የሚያስተማረው ይሄን ነው እንጂ ዝም ብሎ መውደድ አይደለም። ቀዳደውን ካልሞላለት ጎዶ ቀዳደውን ካልደፈንክለት፣ ጎዶሎን ካልሞላለት፣ ሰባረውን ካልጠገንክለት ባለንጀርነት ምን ያደርጋል? ቀዳዳውን መድፈን፣ ጎደሎን መሙላት፣ ሰባራውን መጠገን ማለት ምን ማለት ነው? ዋዩ እስኪ እንግዲህ ጎዶሎ መሙላትማ። ዋዩ እንዴት እንደሚሞላ ጎዶሎ ላሳያችሁ። ሲቆዩ ዋዩ እሱ ላይ መጣው። አሱ ቆዩ። በጣም እንግዲህ ተመልከቱኝ። ጎደሎ እንዴት ይሞላል? ሰው ችግር እንዴት ይሞላል? ተመልከቱኝ። ልጆች ልጆች ጎደሎማ እንዴት ይሞላል? እያያችሁ ነው፣ እያያችሁ ነው ልጆች፣ አየን ነው? በደንብ እየተመለከት ነው። ይኸውላችሁ ይህ ውሃ ነው። ይህ አረቂ ነው። ነገር ግን አረቂና ውሃ በመልክ ይመሳሰላል፣ ግን አይገናኝም፣ አይገናኝም። የአረቂን ጎዶሎ ውሃ አይሞላውም የውሃን ጎደሎ አረቂ አይሞለውም። የጎደለበት ሰው አረቂ በውሃ አይሞለው ባረቂ እንጂ። የሰው ጎደሎም በሰው ይሞላል። የባልንጀራ ችግርም በባልንጀራ ላይ ይሞላል። ጎደሎ እንደዚህ የሆነ ጎደሎ። ስለዚህ አረቂም የአረቂ ጎደሎ ባረቂ ይሞላል። ይውልህ እ ባረቂ ሄው ተሞላ። መልኩ ስለተመሳሰለ ብቻ የአረቂነንና ሆን አደባልቀህ ጎዶሎ ልሞላለት በፍጹም አይችልም። የሰውን ችግርም እንደዚህ ነው። የሰው ችግር በሰው ይሞላል። የባለንጀራ ችግር በባለንጀራነት ነው የሚሞላው። የሁላችሁ ልጆች እንደዚህ ነው። መልኩማ እንግዳ ይመሳሰላል። እየው እስኪ ይኸውልህ ይሄ አረቂ አይመስልህም? ይኸውልህ ግን ጎዶሏቸው በራስ በራሳቸው ይሞላል። ለሰው ማንም አይመጣለትም ሰው እንጂ። የሰው ጎዶሎ በሰው ይሞላል። እንደዚህ ነው ይሞላል። ሁሉም ሰው ነው፣ ተመሳሳይ ነው። ችግሩን ሰው ይሞላለታል። ባልጀራ እዚህ ነው። መጽሐፉም ትልቅ ያሰምረበት ይሄ ነው። ልጆች ይሄን ነው ነገር ሞይ ነው። እዛ ምራፍ ላይ ያለው መጣጩ አይ ባልጀራ ነው ወዳጀን አይ ባልጀራ ነው። አይ ባልጀራ ይሄ ነው ለማስተዋል ይሄን ታም ነው ክብር ክብር ሰምተህ ባል ይሄ መተገበረ ነው። እሱ ካልሆነ ምን ዋጋ አለው? አይ ጉድ ሰምተን ካልተገበረ